ያስተሰርያለን ማለት ነው። በኋላ ነው ጃጃ ያስተሰርያል ነው ሌሎቹ እና በቃ እንዲህ እና፣ ግጥሞቹ ኖርማሊ እንደዚህ አልነበሩም፣ ስትሮንግ ናቸው። ከዛ ነገር ላረገው ፈልጋሉ ስለ ኢትዮጵያ ችግር ካልደፈረሰ ደፈረሳ አይጠራም፣ አልፈራም ባይዘው እንደዚያ የነገሮች አልፈራምና ሰማሁት። ካልደፈረሰ አይጠራም። በጣም ቁጭ ብሎ መቀጥቀጥ ጀመረ ግጥሞቹን። አሪፍ ነው። ሙዚቃውን ይዟለሁ እንደ እውነት ሆነ። ከባድ ስራ ነው። ብዙ ቻናል ወስዶብናል። ሪኮርዲንግ አንድ ሁለት ጊዜ ሙሉን ገብቶ እንዳለ ሰርዟቸዋል፣ አስጠልቶት ግጥ ማለት ነው። ችግር የለበትም፣ እዛው ይጽፋል። የሆነ አብረውት የሚመጡ ልጆች አሉ፣ እነሱ ያሳያችኋል፣ አሪፍ ነው ይላሉ ይሉታል ምናምን። ጨረስን፣ ከዛ በኋላ ይሄ አብዮት በላችን የተማሪ ላይ ያለው ያ የሚለውን መሳሪያው ኬቲ ይምጣል በቃ ስፈልግ ሞዱል ጨረስኩ፣ ኪቦርዱ ጨረስኩ። የለም በቃና ደረበር ምንም የለም። ከዛ ከሚዲያ ነው አንድ ሰው የሰጠው አይገርም። ቪዲዮን ሰጠው ችቶክሷን በስነ ስርዓት ነው ይሄ አየር መቃወሚያ እንዲያሰኝት ው ደርግ ላይ የነበረች የተማሪዎችን ኤግዛክት እሱን ቪዲዮ ሲያመጡ ላይ ቀጥታ ኦዲዮ አረኩትና ኦዲዮን ወሰድኩት ቦታው ላይ ስጄ እኮ ካረኩት አለቀ። ከዛ በኋላ ያስተሰረያል በጣም ቀውጢ በጣም የሚገርም ጥያቄ የሞላበት ስራ ብዙ ዋጋ ያስከፈለ። እኔ የሆነ ጓደኛ ባህር አንድ ሙዚቀኛ እዛ ስራ ጨርሼ ምናምን ከጎን ያሉ ሰዎች ሲፎክሩ ሰማ ነው። አገር ከምር ነው ባገኘባቸው እኮ ነው ያለሁት እ ባገኘ ነው አቀናባሪውን ያ እንደዚህ እንደዚህ እሱ ያለው አለ። እሱ እንደዚህ ብሎ እኛን እንደዚህ አስራ ሰባት መርፌ ብሎን ምናምን ደሞ የት እዚህ ይመጣል አሉ እሱ የሰራ ሞት ሲሉ እያልኩ ምናምን በቃ ቢራ ብዙ ነገር አንድ ሰው ለምትሰራው ስራ ምናምን ተሾመች ተገናኝተን ነው። በዚህ ላይ ደግሞ እኔ ምንም እኮ አይደለም በቃ ደግሞ እኮ ለእኔ እኳ አይገባኝም። አስራ ሰባት መርፌ በጠቀመው ቁምጣ ማለት ግጥሙ ላይ ፎከስ አታደረግም ማለት ያው ሙዚቃው ነው ሙዚቃ ነው። ፕላስ እኔ ማስበው በጠቀመው ቁምጣ ማለት ጀግንነቱን ነው የምታስበው። ራሱ ጠቅሞ በበረሃ መቶ እንዴት ነው ታግሉ በቃ ምናምኑ ነው እኔ ማስበው። እና ያንዲ ገባቸው ያደረገው ሰው ራሱ በጣም የተሳሳተ ይመስለኛል። በወቅቱ ኦኬ የ17 መርፌ እንደዚህ ቀዳችሁ፣ የተቀደደ ልብሳችሁ ብሎ ይሄ ተራ አመለካለ እኔ ማስበው ያንን ዋጋ መክፈላቸው ነው።